ከሰሞኑ ታስረው የነበሩ ጋዜጠኛ ሀያት ከማል እንዲሁም ደግሞ የካሜራ ባለሙያው ካይር ታቂ በስተመጨረሻ በዛሬው እለት ከእስር መፈታታቸው። ኢና ሊላሂ ወኢና ኢለይህ ራጅዑን እህታችን ወደ አኽራ ሄዳለች። የምትገኘው ዱባይ ውስጥ ነበር፣ ህክምናን ስትከታተል የነበረ ያው ጀናዛር ወደ ኢትዮጵያ ይግባ ስለተባለ አሁን ሳት ስላ አቡ አሚራ ወሳኝ መልእክት ይኖራል። አሰላም አለይኩም ሀባቢ እንዴት ናችሁ? ሰላም ብያለሁ። በጣም የሚዋደዱ ባልና ሚስ ይጨቃጨቁና ይጣሉና እቺ ልጅ ሰለምኩኝ ብላል ነበር እንዴ? ይህ ቪዲዮ የምሰራላችሁ አዲስ ለሰለማችሁ ወይም ደግሞ አዲስ እስልምና ለመቀበል ያሰባችሁ አሊያም ደግሞ ወደ እስልምና መታችሁ ተመልሳችሁ ላላችሁና እንዲሁም በመመልሳችሁ አላስፈላጊ የሆነ ቃላት ንግግር የምትጠቀሙ ሙስሊም ወንድምናቶች ነው።

አህለን ወሳህለን ወመርሐባን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ተከታታዮች፣ ባላችሁበት ያላህ ሰላም። እስነ ትረዲሽናል ታለሻላ ዛሬ ምክነው ተመለከታችሁ አነጋገር የተወደደ የተመረጡ እንዲሁም ደሞ እስላማዊ ቪዲዮ ኢንሻአላህ ይጀላችሁ። ቀርብ ያለው እነዚህም ቪዲዮዎች በጋራ እንመለከታለን። ከናንተ የሚጠበቀው ሁሌም ለቻናል አዲስ ሆናችሁ ላይክ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ባክብሮ ጠይቋችሁ አላብዛባችሁ። ቀሳ ወደ ቪዲዮ አለፍኩላችሁ። ከሐራም ሜዳ ለመውጣት አንተ እየታገልክ ነው፣ የቻልከውን እየሞከርክ ነው፣ አላህም ደግሞ እያየህ ነው። ይሄ በቂ አብሽር። ማሻላ ወሳኝ መልእክት ነው። አብሽሩ ያጀማ፣ ወላሂ ሁላችሁም አብሽሩ ኢንሻአላህ። አላህ ያበሽረን። ከሀራም ቦታ ላይ ለመሸሽ የምንሞክር የምንጥር ሰዎች አላህ እየተመለክትን ነው። ዛሬም ባይሆን ነገ ትልቅ ደረጃ እንደርሳለን፣ ከዛ ነገር ውስጥ እንላቀቃለን። ተስፋ ንቅሮት እንበርታ፣ ልማት አብሽሩ፣ ያው ቀጥሉበት፣ እንቀጥልበት ያጀማ። ደለኛ ብዳልፍ ብላቸው አቡ አሚራ ወሳኝ መልክት ይኖረዋል። እስኪ በጋራ ድምልክት። አሰላሙ አለይኩም ሀባይብ፣ እንዴት ናችሁ? ሰላም ብያለሁ። በጣም የሚዋደዱ ባልና ሚስት ይጨቃጨቁና ይጣሉና ባል ከቤት ያባረራታል፣ እሷም ወደ ቤተሰቦቿ ትሄዳለች። ባልም ከሶስት ቀን በኋላ መቆየት አልቻለም፣ ሚስቱ ትናፍቀውና ወደ ቤተሰቦቿ ቤት ይሄዳል ሊመልሳት በሩን ያንኳኳል። በሩን ሲያንኳኳ ሚስት ነበረች የከፈተችው። እንደከፈተች አቀፈችውና ባሌ ለስራ ከከተማ ስለወጣ ለጊዜው እናንተ ልዘይራችሁ ብዬን የመጣሁት ብያችኋሉና አንተም እንደዛ ነው ማለት ትለዋለች። እዚህ ጋር ትልቅ ሕክማ ተመልከቱ። ሶስተኛ ወገን ላለማስገባት ሚስትየዋ የተጠቀመችውን ሕክማ ወይም ደግሞ ብልሃት ተመልከቱ። ሶስተኛ ወገን ላለማስገባት አንድ የትዳር መፍረስ ትልቁ አስተዋጽኦ የሚጫወተው ሶስተኛ ወገንን ማስገባት ነው። በየትኛውም መንገድ በትዳራችሁ ላይ ሶስተኛ ወገን አታስገቡ። ችግር ካለ እናንተው ፍቱት እንጂ ለሶስተኛ ወገን ካስገባችሁ ትዳር ብዙ አይበረክትም። ትዳር ማለት ተሸንፎ ማሸነፍ ነው። በፍጹም ሶስተኛ ወገን ትዳራችሁ ውስጥ እንዳይገባ ከቻላችሁ። ሪፖስት፣ ላይክ፣ ዋው ማሻአላህ ማሻአላህ፣ ቸበቸብላት አይገባም። በጣም በጣም ነው የሚገርም መልእክት ነው። ሶስተኛ ወገን በጣም በዚህ ዘመን ትዳርን እያበላሸ ያለው ዋነኛ ምክንያት ነው። እንግዲህ በዚህ ደረጃ ሴት ልጅ ምን ያክል ብልሃት እንደሆነች ተመልክተናል። ቤቷን ቀጥ አድርጋ መምራት ትችላለች፣ እንዲሁም ደግሞ ማደፍረስ ትችላለች። በተለይ ሴቶች ይህን ነገር ሊጠቀሙበት ይገባል። ቤት ውስጥ ዋነኛው ሚና የምትጫወቱት እናንተ ናችሁ። ባላችሁ ቢቆጣችሁ ረጋ ለማድረግ መሞከር፣ ማሸነፍ መሞከር አንዱ ሲግል አንዱ እንትን ማለት አለበት እና ወሳኝ ነው። እንሻአላህ ትዳራችሁን አላህ ይባርክላችሁ ለማለት እወዳለሁ። አላህ ያዝልቅላችሁ። በሰላም በፍቅር ኑሩ፣ ውለዱ፣ ክበዱ። ያላገባ ነውም ደሞ ደግሞ አላህ ይወፍቀል ለማለት እወዳለሁ። እና ሶስተኛ ወገን ቤትኛውም ቅጽበት አስገብታችሁ ህይወታችሁን ትዳራችሁን አትበጥብጡ ለማለት እወዳለሁ። ያ ጀማ ኡስታዝም ምን አስለቀሰው? ይህን ጥያቄ ብትጠየቁ ብንጠየቀስ ምን መልስ እናዘጋጀም፣ አለን እስኪ በጋራ እንመልከት። ሱብሃነላ አሁን ቤሳት ንስ ፊት ለፊት ታኝ ከጎኖት ጀነት ውስጥ እንፈልጋለሁ።

ኡስታዝንም በዛ ደረጃ ያስለቀሰው ይሄ ነው። አላህ በጀነት ይሰብስበን ሁላችሁም ያጀማ የነብዩ ጎረቤት ያደርገን። ኢንሻአላህ ወደ ሌላኛው ቪዲዮ አለፍ። ኩላችሁ ኮሜንት አድርጉልኝ ሁላችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን እቺ እህታችን ወደ አኺራ ሄዳለች። የምትገኘው ዱባይ ውስጥ ነበር፣ ህክምናን ስትከታተል የነበረው ከሁለት ወር በፊት። ትናንትና ወደ አኺራ ስለሄደች ያው ጀናዛር ወደ ኢትዮጵያ ይግባ ስለተባለ ሁላችሁም ኢትዮጵያውያን አጅማን አልከራማ አካባቢ መጣችሁ? ያው እንድትጎበኙን በአላህ ስም እንጠይቃችኋለን። ሁላችሁም ይሄን ቪዲዮ ሼር ሪፖስት ዱት አድርጉ ጀዛኩሙላሁ ኸይራን ከእንዲህ አይነት ሙሲባና አደጋ አላህ ይጠብቃችሁ ኢና ሊላሂ ወኢና ኢለይሂ ራጂዑ ሱብሃንአላህ እኛም የ አላህ ነን ወደርሱን ተመላሽ ነን እጅግ ልብ የሚነካ መረጃ ነው እንዲሁም ደግሞ በሰው ሀገር ያልፍልኛል ብላ ከሀገር ወጣ በስተመጨረሻ እንግዲህ ያልጋ ቁራኛ መሆና ስትታከም ነበረ ማለት ነው አዳና ቅድር ደረሰ፣ ወደ አኪራ ሄዳለች እና ጀናዛ ወደ ኢትዮጵያ ይግባ እየተባለ ያለበት ሁኔታ ነው። እንግዲህ ያለ ነው እንደዚህ አይነት ቦታ ነው። ዱባይ ውስጥ ነው፣ አጅማን የሚባል አካባቢ ነው። ታች ዱባይ ማለት ነው። እንደዚህ ጎበኙ ብለዋል። እንግዲህ ገንዘብ ያስፈልጋል መሰለኝ፣ ወላሁ አለም ማለት ወደ ኢትዮጵያ የምትላክበት እና ያው እንግዲህ የምትችሉ ወይም በዛ አካባቢ ያላችሁ ሰዎች ነገኛ ህይወት ላይ የሚፈጠረው ነገር ምንም የምናውቀው ነገር የለም። ኢቭን እንኳን ለቤተሰቧ በሀገሯ እንድትቀበር እናድርግ፣ እንዲሁም ቪዲዮን ሼር እያደረግን ለብዙዎች ተደራሽ ለማለት እናድርግ ለማለት ትወዳሉ እንሻአላህ። እኔም እናንተንም አላህ ከእንደዚህ አይነት አደጋ ይጠብቀን። ሰው ያልፍልኛል ብሎ ቤተሰቦችን እንቀይራለሁ ብሎ ከሀገር ወጥቶ በዚህ አይነት መልኩ ታሞ ተሳቆ ብዙ ነገር መከራ ደርሶበት መሞት ደግሞ እጅግ እጅግ ልብ ይነካል። በራሳችን ህይወት ላይ የሚከሰተውን አናውቅምና በቻልና አቅም ረብርብ ለማድረግ እንሞክር ለማለት እወዳለሁ። እንሻላ እቺ ልጅ ሰለምኩኝ ብላል ነበር እንዴ? አንድ ህይወት አላህ ዋሌዎቹ ሊያስደስታቸው ዝቅ ማለት ላላ ብላ ነበር ግን፣ ወሳኝ መልእክት እንመልከት። ለሰለምቲዎች፣ እንዲሁም ደግሞ መስለም ለምትፈልጉ ከዛም አልፎ ደግሞ ለሙስሊም ተከታዮችም ጭምር ወሳኝ መልእክት አለ። በጋራ እንመልከት። ይህ ቪዲዮ የምሰራላችሁ አዲስ ለሰለማችሁ ወይም ደግሞ አዲስ እስልምና ለመቀበል ያሰባችሁ አሊያም ደግሞ ወደ ስልምና መጣችሁ ተመልሳችሁ ላላችሁና እንዲሁም በመመልሳችሁ አላስፈላጊ የሆነ ቃላት፣ ንግግር የምትጠቀሙ ሲወንድ ምናቶች ነው። ቪዲዮ እንዲዳረስ ሼር፣ ኮፕኒክ፣ ሪፖርት እንዲሁም ቤቱን ፎሎ ማድረግ እንዳይረሳ። ምንድነው ወደ ስልምና የመጣችሁና ወደ ስልምና ለመምጣት ያሰባችሁ ሰዎች እምነቱን እንጂ የእምነቱ ተከታዮችን አትመልከቱ። እኔን አይደለም መመልከት ያለባቸው እስልምና እንዴት ነው ዲኑ እንዴት ነው የሚለው ነገር ነው እንጂ በእምነቱ ያሉ ሰዎች ልክ እንደማንም ሰዎች ናቸው፣ ይሳሳታሉ። በንግግር በድርጊታቸው፣ በተለያየ ነገር ሊሳሳቱ ይችላሉ። ስለዚህ እስልምና በሰዎችን አይደለም የሚለካው፣ በሰዎችም በእኔ አትለኩት። እስልምና እስልምናው ስትኖሩት የምታውቁት ዲን እንጂ የሰዎችን ባህሪ ከተከታተላችሁ ሰዎች በእስልምና የምትለኩት አይነት ባህሪ አይደለም። ስለዚህ የሚሰልሙት ሰዎች ዲኑን ብቻ ተከተሉ። ሰልማቸው የምትወጡ ሰዎች ደግሞ መልካም ስራ መስራት ያለባቸው በዲኑ ላይ ያሉ በእምነቱ ላይ ያሉ ሰዎች ስለሚናገራቸው ንግግር ሳይሆን ይሄ ለማስተካከለው መቃብር ላይ የሚጠቅማቸው ኃይር ስራ ብቻ ስሩ። አላህን በብቸኝነት ከዛው ሌላ ነገር ተወት። አላህ ያዘዛችሁ ነገር ስሩ። ሁለተኛው ተመልሰው ለሚወጡ ሰዎች ደግሞ የኛ ሙስሊሞች አላስፈላጊ ቃላቶች ለምን ትጠቀማላችሁ? እናንተ ይቅርባችሁ። መጀመሪያም እናንተ ነው ከፍ ከፍ ከፍ አድርጋችሁ አላስፈላጊ ቦታ ታስገባችሁና መለሳቸው። ራሳችሁ ሌላ ነገር ውስጥ ትገባላቸው። ይቅርባቸው በዲል ላይ ማስገደድም የለም። እንዲህ እንዲህ ብለን እኛ እናስተካክለው ነገር ወይም እኛ ስላልን የሚሰልሙ ነገር እኛ ስላልን የሚሆነው ነገር የለም። በቃ መጀመሪያ ወደ ስልምና ከመጡ በኋላ ከአቅም በላይ ከፍ አታድርጓቸው። ከስልምናም ሲወጡ ደግሞ ዝቅም አታድርጓቸው። ተዋቸው በቃ። ሁለተኛ አዲስ ለሚሰልሙ ሰዎች ስልምና ውስጥ ከገባችሁ በኋላ ከሶሻል ሚዲያዎችን ራቁ። የሰው ልጅ መርዝ ነው፣ አእምሮን ይበርዛል የሰው ልጅ አቅልን ያስታል። ከባድ ስለሆነ ከሶሻል ሚዲያ ራቅ ማለት አለባችሁ። ሁላችንም አላህ እንፍራ። ሙስሊም ወንድምና እህቶች፣ ለዚህ ቤታችን እዚህ ቦታ ስንመጣ ምንድን ነው ይዘን የምንመጣው? ሁላችንም ኢሳም መስራት አለብን። ይሄ ቦታ ላይ ታስቡበት ታቀዱበት የሚመጣበት ሳይሆን ድንገት ተዘና እንዳለ መጥቶ ሊወስድ የሚችለን ቦታ ስለሆነ ለዚህ ቤታችን እንስራ። የአላህ ሰላምና እዝነት ከእናንተ ጋር ይሁን። ቪዲዮ ከረዘመ ሼርኮ ብሊንክ ሪፖርት አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ያ ጀማ፣ ወሳኝ መልእክት ነው እምነቱን እንጂ እንግዲህ የእምነቱን ተከታይ አትዩ፣ አላህና አላህ ብቻ ያዘውን ተግባር ነቢያችን ሶለላሁ ዐለይሂ ወሰለም የሰሩትን ተግባር እነሱን ለመስራት እንሞክር፣ ዲንን ጠለቅ ብለን ለማወቅ እንሞክር፣ እንቅራ የሚልም ጭምር መልእክት አስተላልፏል። እንዲሁም ደግሞ ለሙስሊሞችም እኛንን አዲስ ሰለምቴዎች ይመጡ እንክባቸዋለን። ሶሻል ሚዲያ ምናም ከዛም በኋላ የሆነ ብዙ አላማ ኖሯቸው የሚመጡ አሉ። እንዲሁም ደግሞ እስልምና እና እስልምና ብቻ ፈልገው የሚመጡት እህት ወንድሞች እየተቀላቀሉ ማለት ነው እስካሁን ድረስ አሉ። ኢቨን ራሳቸው ሰልሞ ቤተሰቦቻቸውም ሌሎችንም ጭምር የማስለም ደረጃ እየሄዱ አሉ። ጀግና ጀግና እንግዲህ እህትና ወንድሞች አሉ። በጣም እውቀትን ፈልገው፣ እስልምናን ፈልገው፣ ዲኑን ፈልገው የሚመጡት ማለት ነው እንዲሁም ሌላ ተልዕኮ ይዘው የሚመጡትን ቀርቶ ማለት ነው እና ያ ያ ነገር ስለሆነ ለማንኛውም ወሳኝ መልእክት ወንድሜ አስተላልፉሉና፣ ኢንሻላህ በሰማነው የምንጠቀም ያድርገን። ሙስሊሞችም ጥንቃቄ እናድርግ። የሚል መልእክት አለው። ሰምታችኋል። መቼም ወደ ሌላኛው ፊደል ልኩላችሁ። ያጀማ በስተመጨረሻ አስደሳች መረጃ ሰምቷል። ከሰሞኑ ታስረው የነበሩ ጋዜጠኛ ሀያት ከማል እንዲሁም ደግሞ የካሜራ ባለሙያው ካይር ተቂ በስተመጨረሻ በዛሬው ዕለት ከእስር መፈታታቸው የዋስ መብት ተጠብቆላቸው እንግዲህ እየተነገረ ይገኛል። ይህ አስደሳች መረጃ ነው። ለመላው ሙስሊሞች ሼር እንድታደርጉ በአክብሮ ጠየኳችሁ። መልካም ሰላት። ለማይሰግዱ ወንድሞቼና እህቶቼ አድርሱልኝ ይህን መልእክት አጅ ነው የምታገኙበት ላይ ክንምትረካላችሁ ሪፖስ ርጋላችሁ ነቢዩ ለመሞት አፋፍላ ሲደርሱ ምንያነውነበረ የሞቱት በጣም ከባድ ነው ማለት ነው። ላላ ወማመለከት አማንኩም እባካችሁ አደራ ሰላትን በተለይ አላፍትና ያለባችሁ ሰዎች እናን ስር ላለ ሰው ሰላትን ይዘዙ ይላሉ የጀነት ሰዎች ጀነት ከገቡ በኋላ ይላሉ የጀንም ሰዎች እንዲ ተመልክተው ማ ሰለከኩም ፊ ሰቀር፣ እንዴ ምን ከተታችሁ? ይሄንን የጀሃነም ሸልቆስት ብለው የጀነት ሰዎች የጀሃነም ሰዎችን ይጠይቃሉ። ከዛ ምን ብሎ ይመልሳሉ? ቃሉ ለምነኩ ሚነል ሙሰሊን፣ እኛ እኮ ከሰጋጆች አልነበርንም፣ ለዛነ እዚህ ቦታ አላህ ያመጣን ብለው ይላሉ። አንተ ወንድሜ ሆይ እዛን ቀን ይሄንን መልስ መመለስ አለብህ አንቺ